ጎንደርን ከሰላሳ የሆን ጎንደርን ከሰላሳ ስራቅና ምዕራብን ከሰላሳ ከሰላሳ ከሰላሳ ሸዋንም እንዲሁ ወሎንም እንዲሁ በጥይት ሳይሆን የመጡት አንድነታችንን በማፈራረስና ወንድማማችን ማማጭ አንድ ለአምስት በሚለው አደረጃጀት የልማት ሳይሆን አደረጃጀት እና ነገር ጎጃም፣ ሸዋ፣ ጎንደር ሁለት ሺህ ስምንት ነው የህወሓትን ሴራ ያፈረሰው፣ እየገደለ ሳይሆን እየሞተ እየሞተ። እንግዲህ የምታዩ ብዙዎች በሁለት ሺህ ስምንት አንገዛም፣ ለሌባ ለጁንታ አንገዛም፣ ለህወሓት አንገዛም። እን አማራ ከፋይ መት በሁለት ሺህ ስምንት ነው ሀ ሴራ ለእነሱ ገንዘብ እየተረጨ በራሳችን ብር እየተጠቆምን ባለንበት በጫካም በከተማም ስንገባ ተሳደግ ያው ቅሊንጦ ማዕከላዊ ብዙ ስቅ ያሰሩ አካላችን በጥይት ጎሏል። እናስቻለው ደስ እኛ እናንተ ጎጃም ብዙዎች እንደዚው እዛ ማዕከላዊ ላይ ብዙ ቃል እንገባባ ነበር። ብዙ ቃል እንገባባ ነበር ቃል ከገባ ነው ላ አንዳንዶች ናቸው በቃላቸው ተገኙ። ተፈጥሮ ልብ ያስቸግራል። ወላዋይ ያለ አረመኔ ቆራጥ ባለ እና እንደናስቻለው ያለ ጀግና እንደወጣ ወደ ዘመን ሳይገነ ጫካን ይገባ ማሰልጠን ይገባ እኛም በበኩላችን ያው ቅማንት ያው እንደምታውቁት እንደምትሰሙት በጀርባችን የራሳችን ሰዎች እኛን ሚሆ አድርገው ባልደራጁት መሰረት

ሳናሸንፍ እየተሸነፍን ቢሆን እንድንገናኛለን። እየሞትን ነን እንድንገናኝ። መንግስትን ሁሉ ሳንሞክር ሁሉ ሳንኮን መንግስት አማራ እንዲደራጅ የሚፈልግ አመራር አለ። ፌዴራልን ተወውና ክልላችን እንድንደራጅ እንድንገናኝ፣ አንድ እንድንሆን፣ ወሎ፣ ሸዋ፣ ጎንደር፣ ጎጃም ሳንባባል አንድ አማራ እንድንባባል እንድንሆን የሚፈልግ አመራር ደግሞ አደርባይ አመራር አለ። ግን ይህ ሁላ እስከ በሽታው ተሸክመ መንግስትን ይሄ ነው ሳንነቃ ወረዳ ላይ ስተት ወደሎ ያለበት አመራር አለ። ሙሉ የሆነ አመራር እንድንደራጅ ቢፈልግም ተደራጁ መናገር ደግሞ ሚሳ ነው ይሰጋል። እና አሁን እነሱ ይሄ ነው ሳ እንዴት አደራችሁ እንዴት ዋላችሁ፣ አብረን እንጠጣ፣ አብረን እናውጋ እያለን እስከ በሽታቸው የእኛን በሽታ እያረምን አንድ መሆን ያስፈልጋል። አሁን ይሄ ወጣት ከዚህ ላይ የሰለጠነው ነው። ትምህርቶቹን አሁን አላችሁ። ብዙዎቹ እንደሰለጠናችሁ መረጃ አለ። ከ300 እስከ 500 እዚህ አካባቢ ላይ የሰለጠነ እንዳለ ጓደኞቼ ጋር እናወራለን። አሁን ይሄ የሰለጠነው ሁሉም ታጋይ ሁሉም ተኳሽ አይደለም። የሚሆነ አታጋይ የሚሆን አለ፣ ተኳሽ የሚሆን አለ። በተለያየ ሁኔታዎች ደግሞ እየተንቀሳቀሰ አማራን ወደ አንድን ለማምጣት አቅም ያለው ሰው እየተንቀሳቀሰ ውጭ የጀብነት ስራ ይሰራል፣ አለ ያንን ስራ ልሰጣል። ይሄ ሁሉ የምናደርገው ስንገናኝ እኛሁን የጓደኞች የጓደኞች አብረዋቸው የሚተኙት አብረዋቸው የተገደሉት አብረዋቸው የተተባሉት የሶስት ወር ለአራት ወር ብታያቸው ትሳሱ ነው። ትንሾቹን ያያችሁ ወደ መቶ ሃምሳ ስምንት አባል አንድ ሊፎን፣ አንድ መልክ፣ አንድ ትንፋሽ፣ አንድ መላስ ያለው አማራ ነው። አምሮ ላችሁት ጎጃም በደንብ እኔ ያስደስተ ከጥቁ ከአንደበቱ ሁሉ ባለ አውቱ ነው በሰራው መሳሪያው ይማርካል፣ እያሳሳል አለባበሱ፣ አካሉ ሁሉም በቃ ለጠላት በጣም በጣም በጣም አንገት ያስደፋ ሞራል ይዞ ዞር እንደ ነበር። ወደ ግን ምን እኛም ከምንመራው ጎጃም ላይ አንድ አንድ እንክርዳድ ብቻ በተወሰነ ጊዜ ለማረም ተሞከረ ተሞከረ። በዚያ ምክንያት ታደርገዋል ያንን እንግርዳሩን እንደዚህ አድርገን ምላሽ ሰብረ መችም አትገሉ ጎጠኛ የሆነ ባህል ይህ ግድ ያው ትንሽ የመሸረራሸር ሁኔታዎች መጡ። ጽናት ያለው ጸንቶ ያው ወደ ባህርዳር ከመጣነ በኋላ ትንሽ ብርጌዳችን ተከፋፈለ። አላማቸውም በዚህ የሚሆን የምንታገል በዚህ መጦ ቡሬ ሰብ ይገባል። ዝም ብለናያለን እዛኛው ጋሸና ከምን ሄደው ከዚህ ጓሯችን ላይ መጣው ጠላት መመለስ አለ ሲባል ያው ተወለተ ግማሽ ወደ ግማሹ፣ ወደ ጋሸና አንዲት ቆሽት ጎጃሜ ጎንደሬ ምን አንተ ማ አባ አንተማና ፋኖ የባ አማራ ፊደል እዚህ ላይ መቀላቀል አላስፈላጊ ሌላ ፊደል አይጨመርም። ማነ አማራ ምንንደ አሉ የማን የአማራ ሌላ ሳይጨመርበት ይህንን እያሰባነን እናተ የሰለጠነውን አሁን እዚህ ላይ ወንድሞቻችን አሉ ብላችኋል። በጣም ትልቅ ሀብት አለን። እነሱ ካሉልን ቢችሉትን ስልጠና ይሰጡናል። አሁን ከሸዋ ከጎጃ፣ ከደቡብ ማለት ከወሎ፣ ከጎንደር? አሁን ስልጥር ስብስብ ያስፈልጋል። በቃ መሳሪያ ያለው መሳሪያ የለም። እኔን የሚጠቅ እኔ የሚጠቃ እኔ ልጆች አሉ። ልጆችን በግማሽ ጎኔ አካሌ መምራት አለ። ግን ምንመለምለው ፋኑ ቤት ያልያዘ ቤቱን በትግል መስመርና መስኩ ትዳሩ የሚይዝ አማራ ፋኑ ያስፈልጋል። ሀብት አይፈልግም። ሀብቱ የአማራ ህዝብ፣ የአማራ ህዝብ ይሰበስባል የአማራ ህዝብ ያለማለት ከመንግስት ምንቀበለዋል እዛ ላይ ልማቱን ሀብቱ እናከማችለታል ነው። በቃ ህይወቱንን አውጡ አገር አተረፈ በኋላ ባለሀብት እንዲሆን ማለትዋለ ህይወቱን ከሰጠ ደግሞ ስሙ ሀብት ነው። በላይ ዘለቀናሁ ታፋችን ንለየዋለ ምንሸለማቸው ሽልማቶች የጀግኖች የአጢዎች፣ የአማራ አንድነት፣ የኢትዮጵያ አርበኝነት፣ የኢትዮጵያ አንድነት ሲዘምሩ የነበሩ ዛሬ ባንዲራው ጋር ነው ፎቷቸው የምናውለበት ነው። በፈለግነው ቦታ ማነ በላይ ዘለቀ፣ ማነ ቴድሮስ፣ ማነ መቅደላ፣ ማነ ምኒልክ የጦሩ የምታዩት ያ በክልላችን ላይ ያለው ጦሩና ስሙ በጀግኖቻችን ስሙ በቃ የብርጌድ በሉት የሻረቃን በሉት ምን ምበሉ ስሙ እነ በላይ ዘለቀ እነ ቴድሮስ እና አንቶኒ እና ሳም ነው። በቃ እንደዚህ ያለ ለማይሞት ስም አሻራ እናስተላልፋለን ማለት ነው ሀፍት ባለ ሀብት ቢሞት ባለ ሀብት ቢሞት፣ ስንቱን ሀብት ጥሎት ሞተ። ወይም ለሰው ያበላል ነበር ወይም ንፉግ ነበር ነው እንዴ? አይደለም። በሞተበት ሳምንት ስሙ ይጠራል። የማን ነው? ፎቅ ሆና ይባል። ጀግና ግን ስሙን አማራ ይመካበታል። አማራ እኔ በላይ ዘለቀ ስሙ አማራ ነው ስሙ ግን ለልገና ለመጨረሻ የሊዙዎችን

ይወቴ መስጠት አለብኝ ብሎ አረበኝነታቸው ነው አረጋግጦ ይወጡ እንጂ መኖር ይፈለጋል። አዲስ ሀብት ይፈለጋል። ተደብቆ መኖር፣ ተደብቆ ልጅ ማሳደግ አይቸግርም። ግን ማን ወጣ ብሎ እንደማሳየት ማን ወጣ ብሎ ነው ያለው እኔ ሙቼላ ሳይ ብሎ እንደማውጣት በቃ እና ከሀብት በላይ የጀግንነት ስምት ሀብት በላይ ግን ጀግና የሆነ

የጎጃም ሕዝብ መቀመጫችንን ጀግና የቀረርቱ ሞራ የሚያወጣለን ጎጃም የጎጃም ጀግና ሆኖ የሚታገል ጀግና ጎጃም ነው። ግን አሁን በአሁኑ ሰዓት እነሱ ያሽመደበሩ ሲያ ስለነበር አንተ ለራስ ያነ ለራሱ ሀገር ምናገባኝ ስራ ሀገር ምናገባኝ እኔ ልጆቼ ና ራሴ እንጂ እነሱ ከዚህ ቦታ ገብተው ሀብታማ ይ ሀብታማ ተቆጣጠርት በኋላ ሀብታማ ይ ምንድን ነው የአማራን እንቁላል ማጥታል

ጫካ ላይ ጠላት ጭሶ እንደው በሚወጣበት ቦታ አለ ጋርዘቱ ማለት ነው። ለዛ አቅሙ ምን ሀብት እንዳያምረው እንዳይሰርቅ ንብረትና በጎን ካለ መሳሪያ እንዳያምረው ነው መሳሪያ